በምንም አይነት ታምር የሰው ላብ እንዳያልፍ። ደሞዝ ይብቃህ ሥራ ላይ ያለካል በምትሰራው በተመደብክበት ሥራ ምክንያት ፈለገ ገንዘብ ቢያመጣ እንዳይጓጓህ አስራቱን አውጣ ላባርክህ ይበለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጣህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናቴ ልጅ ለወግ ለማዕረግ ያብቃህ። ጉቦ መማልጃ የተባለ ሕሊና ይዘህ እንዳጣር ክፉ ማዕትን የሚያመጣ ዕድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በልልና ግፍና ኃጢአት አይነ ልቦና ያጠፋል። ምን ማለት ነው? እውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ድግሪ የሚሆን ዲፕሎም ማስትሬት የሚሆን ተምሮ ለዚህ ክብር የበቃበትን እውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ህዝብ ንቆ ትቶ እግዚአብሔር የሚጠብቀውን ህዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉባን ከተቀበለበት ሰቀንድ ጀምሮ እርቃነ ሥጋውን ነው ያለው። ያ የነበረው እውቀት ሁሉ ተለውጦ ወዲያውኑ ሰይጣን ሕጉን አፍርሷልና ጭካኔን ይመላበታል። ክህደትን ይመላበታል። ሐሰትን ይመላበታል። በገንዘብ ፍቅር ይመርዘዋል። እንደ ተንቀዠቀዠ ቀንና ሌሊት ይህችኑ ገንዘብ ለመሰብሰብ እንዳሰበ አእምሮው ሳያርፍ እንደ ባከነ ቤቱን አፍርሶ በልጅ ልጆቹ እሳት አንድዶ እድሜ ያጥራል። እንዳትገባ እዚህ ውስጥ።